ሰላም ውድ የቻናላችን ተከታታዮች እንደምንሰንብታችኋል። ይህ የደብተራ ቲዩ ነው። በዚህ ቻናል ላይ ከእኛ በእውቀትም በዘመንም የቀደሙ አባቶቻችን ጥልቅ እንዲሁም አስገራሚ ጥበቦች በጽሑፍ የሰፈሩትን እንዲሁም በቃል የተማርናቸውን ለዚህ ትውልድ የምናስተምርበት ታላቅ ቻናል ነው። በቀደመው ጊዜ አባቶቻችን የተለያዩ ጥበቦችን በመጠቀም ተማሪው ትምህርቱን እንዲሁም ሰራተኛው ስራውን በአግባቡ ይሰራ ዘንድ ይገለገሉባቸው ነበር። ቢሆንም ግን ከዚያ በኋላ በመጡ ዘመነኛ አዋቂ ነን ባዮች ምክንያት ሀገር ከራሷ እውቀት ይልቅ የውጭ ዓለም እውቀት ማርኳት፣ የራሷን የቁርጥ ቀን ልጆች ከነ እውቀታቸው አሽቀንጥራ የማይበጃት የውጭ ዘመን አመጣሽ ሳይንስ ላይ ተለጥፋለች። ይህም ሀገራችን ጥገኛ እንድትሆን ከማድረግ በስተቀር ራሷን እንኳን እንድትችል አላደረገም። ሆኖም በዚህ ቻናላችን ላይ ይህን የተናቀና የተተወ የአባቶቻችንን ዕውቀት እንማማርበታለን እነዚህንም ጥበቦች በመጠቀም ራሳችንን ቤተሰባችንን ብሎም ሀገራችንን እንጠቅምበታለን በባለፈው ክፍል ትምህርታችን ላይ ዘያገድፍ የተማረውን ለሚረሳ ወይም ለሚዘነጋ እንዲሁም ደግሞ እያወቀ ዝም ለሚል ሰው መፍትሄ አስተምረናችሁ ነበር ዛሬ ደግሞ ሌባን ለመከላከል የሚሆን ታላቅ ጥበብ እንማማራለን አብራችሁን ቆዩ ወደ አስማት ንባቡ እንገባለን ለጅጅ ለጅጅ ወለይ ሳይፈረጅ የለጅ ቀማላዥ ኒዝጅ ለዝጅ ሌባ ማሽ ስትዞር ስትዛወር እደር አንተ ሌባ ጸፍጸፍ እንደ ድንጋይ እንደ ጠጠር ጠቋጥረህ እደር እንደ አቁማዳ ታስረህ በእገሌ ደጅ ይላል። እዚህ ጋር የተሰረቀው ስም ይገባል። ስትዛወር እደር አለህ ቃል አብ ወወልድ ወመንፈስ ቅዱስ ሊተ ለገብርከ ገሌ እዚህ ጋር የተሰረቀው ሰው ሙሉ ስም ወይም ደግሞ የክርስትና ስም ይገባል። ገቢሩ ወይም አሰራሩ በጎመን ዘር፣ በጥቁር ጤፍ፣ በኑግ 49 ጊዜ ደግመህ ሶስት ጊዜ ቤትህን አዙረህ በግቢህ በትን ነው። እነዚህ ከላይ ጠቀስናቸውን ሶስቱን ፍሬዎች በመጠቀም 49 ጊዜ ድጋሙን ወይም ደግሞ ከላይ ያስተማርናችሁን አስማት በመድገም ሶስት ጊዜ ቤቱን በማዞር ግቢ ውስጥ መርጨት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ሊስ የወሰድከውን መልስ የሚመልስ ጀርመም ሀጀርጀም ረሩም አለሃጅ ኢንላጅ ጉርሃጅ ደመሬ ሀልጆመሬ ሾቆፍ ጃቆፍ ቶሎቆፍ ረሮስ ሾምቲዝ በዝንቱ አስማት ሐምፅ ንዋየ እስከ ቤተ ፀዊረከ በርስከ ቆርዲን ጀጅልም አህላደን ቶርህዛን እይበል ለፌ ወለፌ ማጥሽ ቃዎ ፓርሳ ጀመጉን ጆመጎን ድናም በዝህ ጐድበ ጐድባ አፍዝዝ አቅዝዝ አደንግዝ አደንግፅ ሁለንታሁ እየሁር እምሳይስ ልቡ አምጽ ነዋዬ እስከ ቤት ሌባ። እዚህ ጋር የሌባው ስም የሚታወቅ ከሆነ የሌባው ስም ይገባል። የማይታወቅ ከሆነ አክለፍልፎ እስከ ቤት ድረስ ያመጣዋል ማለት ነው። አክማጅር ጀምላወጅ አላሁ መጅር ወማጅር ቀተሎ ራህና ጅር ነቢሂል ናጅር በዝ አስማት አምፅ ንዋዬ እስከ ቤት ሌባ ሰራቂ ሌባ እገሌ ይላል። እዚህ ጋር የሚታወቅ ከሆነ የሌባው ስም ይገባል። በድፍን ቅል ባንኮላ ጽፈህ ሰባት ጊዜ ደግመህ ቤትህን አዙረህ በቤት ሰብሳብ ስቀል። ሌባ እመይገብ ይወፅ። ቢወስድም መልሶ ይጥላል። ከገባ አይወጣም። ቢወስድም መልሶ ይጥላል። ሌባ ከቤትህ መጥቶ እቃ ሲወስድብህ ሹሙን ኡኩሙን አሙኝን ንፋሆሁም አላ አብሲሩን ፌፌሩን ኤሌላሂ ኢነንኩም መንሁም ነዚሩን ሙቢን። ከላይ ያለውን ጸሎት ገቢር ሐሙስ ቀን አስማቱን በቀይ ቀለም ጽፈህ ተንተርሰህ ብተኛ እቃው ያለበትን በህልም ያሳይሃል። ክብሯና ክብሯት ተመልካቾቻችን፣ የዛሬው ትምህርታችን ይህን ይመስል ነበር። እንደወደዳችሁት እንዲሁም እንደተማራችሁበት አልጠራጠርም። ሼር እና ሰብስክራይብ በማድረግ የቻናሉን እድገት የበኩላችሁን ትወጡ፤ እናመሰግናለን። በቀጣይ ክፍል ትምህርታችን በድግምት ላበደ ሰው እንዲሁም አይምሮን ለሳተ ሰው ወደ ጤናው የሚመልስ ጥበብ እንማማራለን። እስከዚያው ቸርን ሰኑት።